ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች በዛሬው ዕለት የተሰሙትን በኢራንና በእስራኤል መካከል ስላለው ጦርነት አንዳንድ የተሰሙ ጉዳዮችን ወደ እናንተ አቀርባለሁ። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከአገዛዙ ከፍተኛ ጦር አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑን ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነ ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ራሺድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ ሕዝብ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ይገኛልም ተብሏል። የኢራንና የእስራኤልን ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው ወጡ። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጦ መመለሳቸው ተገልጿል። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝደንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛ ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስተር ፔንት ሄክሴ ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። ኢራን የእስራኤል የስለላ ድርጅት ወይም ሞሳድ ዋና መስሪያ ቤትን በሚሳይል መምታቷ ተዘገበ። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳይል መምታቷን የኢራን መንግስታዊ ሚዲያ ታስኒም የዜና ወኪል ዘግበዋል። የዜና ወኪሉ የአገሪቱን አብዮታዊ ብሔራዊ ዘብ ዋቢ አድርጎ እንደዘገበው የሞሳድ ቢሮ በኢራን ሚሳኤል መመታቱን ተገልጿል። ታስኒም የሞሳድ መስሪያ ቤት እንደሆኑ የገለጻቸው ህንፃው በእሳት ተያይዞ የሚያሳዩ ፎቶዎችንም አጋርቷል። የኢራን አብዮታዊ ብሔራዊ ዘወብ የኤሮስፔስ ተዋጊዎች ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምንም እንኳን ከፍተኛ የላቁ የመከላከያ ስርዓቶች ቢዘረጉ የወታደራዊ ስለላ ማዕከሉን መጥተዋል ሲል የዜና ወኪሉ በቴሌግራም ገጹ አጋርቷል። እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት ያለችው ነገር የለም። የእስራኤል መንግስት በጣለባቸው ገዳዎች ምክንያት አንዳንድ በጥቃቱ ኢላማ የተደረጉ ስፍራዎችን በተመለከተ የአገሪቱ የሚዲያዎች ሊዘግቡ አይችሉም ሲል ቢቢሲ አመላክቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁኑኑ ቴራንን ልቀቁ ሲሉ አሳሰቡ። ኢራን የኒውክለር ስምምነቱን መፈረም ነበረባት። እንዲፈርሙ ነግሬያቸው ነበር። ይህ በጣም አሳፋሪ ነው ሲሉም ገልጸዋል። የኢራን የኒውክሌር ጦር መሳሪያ አይኖራትም። ይህንን በተደጋጋሚ ብየዋለው። አሁን ሁሉም ኢራናዊያን የኢራንን ዋና ከተማ ትሄራንን በአስቸኳይ ለቀው መውጣት አለባቸው ሲሉ የአሜሪካው ፕሬዝደንት ዶናልድ ትራምፕ አጭር መልዕክት አስተላልፈዋል። ይህንንም ተከትሎ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከጂ ሰባት ሀገራት ስብሰባ ቀደም ብሎ በመውጣት ወደ ሲቹዌሽን ሩም ሊያመሩ መሆኑም ታውቋል። አሜሪካን በይፋ ወደ ጦርነቱ የተቀላቀለችም ይመስላል። በዚህም በዛሬው ዕለት ግዙፉ የአሜሪካን አውሮፕላን ተሸካቢ መርከብ ዩኤስኤስ ኒምቲዝ ከነበረበት የደቡብ ቻይና ስትራቴጂካዊ ቦታ ለቆ ወደ መካከለኛው ምስራቅ እያመራ ከመሆኑም በተጨማሪ መጠነ ሰፊ ወታደራዊ ድጋፎችን ለእስራኤል አድርጋለችም ተብለዋል።